በዚህ ልዩ ክፍል ውስጥ የስኳር ህመም ካለቦ ኩላሊትን ስለመጠበቅ አውራሉ። አንደኛ የደም ስኳሮ ደረጃ በተወሰኑ መድረሻዎች ውስጥ መሆኑን ያረጋግጡ። ሁለተኛ የደም ግፊቶ በትክክል እንዲቆጠብ ያረጋግጡ። ሶስተኛ በቂ መጠን ውሃ እንደተጠጣችው ያረጋግጡ። አራተኛ ያላስፈለጉ የህመም ማቃጠሊያዎችን ይቆጥ አምስተኛ፣ የደምዎን ሙከራ በየጊዜው በሐኪምዎ እንዲያስረጉ ማድረግ ይችላሉ። ለምሳሌ የሴረም ክሪያቲንን እና የሽንት ፕሮቲንን በየጊዜው እንዲያስረጉ ያረጋግጡ። እና በመጨረሻ ከሁሉም በላይ አይደለም ብለው ከሐኪምዎ ጋር በመወያየት እንደ ሲያወት ሁለት እምቢተኞች አስ እምቢተኞች ወይም አረበስ ያሉ መድኃኒቶች ለእርስዎ የተሻለ መሆናቸውን ያረጋግጡ። እና አንድ ቃል የጥንቃቄ ማስጠንቀቂያ ከሲጋሬት መጨመር ሩቅ ይቆዩ። ራስዎን ይጠጉ።